አብዛኛውን ጊዜ ስለ አንድ ቴክኖሎጂ ስናወራ ብዙ ጊዜያችንን የምናሳልፈው ስለ ጠቀሜታው ስናብራራ ነው። ያ ቴክኖሎጂ ያ አዲስ የተገኘው ቴክኖሎጂ ምን አይነት ጥቅም አለው እንዴት ለማህበረሰቡ መለወጥ አገልግሎት ይሰጣል የሚለውን ነገር በማብራራት ላይ አብዛኛውን ጊዜያችንን እዛ ላይ እናሳልፋለን። ታዲያ አንድ ቴክኖሎጂ እንደ ማንኛውም ቁስ የራሱም ጥቅምና ጉዳቶች ይኖሩታል። ይህንን ለይቶ ማወቅ እጅግ እጅግ እጅግ አስፈላጊ ነገር ነው። እንዳልኳቸው አብዛኛውን ጊዜ ስለ አንድ ቴክኖሎጂ ጠቀሜታው ላይ ብቻ የምናተኩረው፣ ጉዳትስ ይኖረዋል ስንል ደግሞ በተለይ በአሁኑ ዘመን ያሉት የቴክኖሎጂ ርቀትና ውስብስብነት የሚያመጧቸውም ችግሮች በጣም ምስጢራዊና ድብቅና ውስብስብ ናቸው። ይህንንም ጎን ለጎን ማወቅ እጅግ አስፈላጊ ነው። በየቤታችን እሳት ለምግብ ማብሰያነት ጥቅም እንደሚሰጠው ሁሉ ተመሳሳይ እሳት ለአደጋ መፈጠርም ለጥፋትም ልናውለው እንችላለን። ሰው እንደ አገልግሎቱ ነው እነዛን ነገሮችን የሚገለገለው ለጥሩም ለመጥፎም ነገር ሊያኖረው ሊያውለው ይችላል። ያን ነገር፣ የትኛውም ነገር ተመሳሳይ ባህሪያቶች አሉት። ስለዚህ አሁን እየመጡ ያሉት ቴክኖሎጂ፣ በተለይ ከአርቲፊሻል ኢንቴሊጀንስ ጋር ተያይዞ ያለው ቴክኖሎጂ ደግሞ ርቀቱና ውስብስብነቱ ሊመጡ ሊከተሉ የሚችሉ ችግሮችንም ደግሞ በአግባቡ ካልተረዳን በጣም በጣም በጣም አስቸጋሪ ነገሮችንም ሊያጋጥመን ይችላል። ከነዚ ውስጥ ስለተወሰኑ ቴክኖሎጂዎች ከኤአይ ጋር ተያይዞ ስላሉ ቴክኖሎጂዎች ልናወራ ይገባል፣ ልናውቅ ይገባል ማለት ነው። ምክንያቱም የሚያስከትሏቸው ነገሮች በዓለም አቀፍ ደረጃ ስጋትም ያላቸው ነገሮች ስለሆኑ ነው፣ ማወቅም ስላለብን ነው። አገልግሎቱ ብዙ ቢሆንም ይህንኑ ቴክኖሎጂ ለጥፋት የሚያውሉ ደግሞ እንዳሉ ማወቅም ያስፈልጋል። ለምሳሌ አሁን በየአካባቢው በየቦታው የድሮን ቴክኖሎጂ ምን እንደሆነ በአብዛኛው ሰው አው እያወቀው ነው። ከተማውም ገጠሩም ያለው ሰው ስለ ድሮን ቴክኖሎጂ በአብዛኛው እየታወቀ ነው ያለ።

ሥራ ያስፈልጋል። ለስራ ዕውቀት ያስፈልጋል። ለዕውቀት መማር ያስፈልጋል። ታዲያ ለልጆቻችሁ ምን አሰባችሁ? ልብ ያድርጉ። የዘመኑን እጅግ ተለዋዋጭ ቴክኖሎጂ ከግምት ውስጥ ሳታስገቡ የልጆቻችሁን የወደፊት እጣፋንታ እንዳትወሰኑ። ትምህርት ነክ የማማከር አገልግሎት በነፃ እንሰጣለን። ለተከታታይ መረጃዎች በዩትዩብ ቻናላችን ላይ የሚተላለፉትን መልእክቶች በየጊዜው ይከታተሉ። እናመሰግናለን። ሌላው ደግሞ አሁን አሁን በብዛት እየተጠቀምን ያለነው ስማርት የሚለውን ቃል ነው። ስማርት ሲቲ እንላለን። የስማርት አጠቃቀማችንን ለመግለጽ ስንል የምንጠቀመው ቃል ነው። ስማርት ሲቲ አካባቢውን የምናስተዳድረውን አካባቢ በአግባቡ የምንጠቀምበትን ስርዓትን ለመቀየር ስንል የምናደርጋቸው አንዳንድ ቴክኒካዊ ነገሮችንም ጭምር ነው። በዛው ውስጥ አካተን ስማርት እናድርገው ብለን ስማርት የሚባለው ቃል የመጣው ከቴክኖሎጂ ጋርም በመያያዙና አገልግሎቱም እንዴት ስራ ላይ እንደሚሆን አካቶም ጭምር ነው። ለምንድነው እነዚህ ያነሷቸው? አሁን ቀጥሎ በማሳያቸው ቪዲዮዎች ውስጥ የምታዩቸው በጣም የሚገርሙ አስደናቂም ቢከሰቱም ጋዶ ዓለም ውስጥ ቢሆኑም አስፈሪ የሆኑ ነገሮችም ጭምር ናቸው፣ ግን መታወቅ አለባቸው። ምክንያቱም እየተሰሩ ስለሆነ በእውን እየተሰሩ ስለሆነ ነው። ማለት ከናዛ ውስጥ የመጀመሪያው እንደ ርዕስ የማነሳላቸው ኦቶኖመስ ዌፐንስ ወይንም ራስ ገዝ የጦር መሳሪያ የምንለው ነው። ምንድነው ራስ ገዝ የጦር መሳሪያ? ራስ ገዝ የጦር መሳሪያ ስሙ እንደሚያመለክተው ከሁለት ቃሎች የወጣ ነው። ራስ ገዝ እና የጦር መሳሪያ የሚለውን ሁለት ሐረጎችን የያዘ ነው። ራስ ገዝ ስንል ራሱን በራሱ የሚያስተዳድር ራሱን በራሱ የሚያዝ ማለት ነው። ራስ ገዝ የተባለው ያ የጦር መሳሪያ አይነት ምንም አይነት የሰው ጣልቃ ገብነት ሳይኖርበት፣ የሰው እጅ ሳይኖርበት ራሱን በራሱ ኮንትሮል አድርጎ የተሰጠውን ሚሽን የተሰጠውን ተልእኮ ሊወጣ የሚችል የጦር መሳሪያ አይነት ማለት ነው። ይሄ ደግሞ በአብዛኛው የአርቴፊሻል ኢንቴሊጀንስ ወይንም የሰው ሰራሽ አስተውሎት የምንለው በእንግሊዝኛው አርቴፊሻል ኢንቴሊጀንስ ሰው ሰራሽ አስተውሎት የሚባለው የቴክኖሎጂ አይነት እያደገ ሲመጣ ይሄ ነገር በብዛት ጥቅም ላይ ውሏል። ከአሜሪካ እስከ ቻይና ይህንን ነገር የተጠቀሙበት ነው ያለው። በማምረትም በመጠቀም ላይ ያሉ አሉ። ወደፊትም ደግሞ በጣም ተጨማሪ ውስብስብ ነገሮችንም አገልግሎት ላይ ለማዋል የተጠቀሙበት ነው ያለው። እንግዲህ ኦቶኖሞስ ዌፐንስ ወይንም ራስ ገዝ የጦር መሳሪያ ጋር ተይዞ እንደ መሳሪያ ልንገለገላቸው ከምንችላቸው ውስጥ አንዱ ድሮን ነው። የድሮን ቴክኖሎጂ ድሮን አሁን በትልቁ የምናየው ብቻ አይደለም ማሰብ ያለብን። በትናንሽ ንብ በሚያካክሉ ጥንዚዛ የሚያካክሉ በጣም ጥቃቅን የሆኑ የድሮን አይነቶች አሉ። እነዚህ የድሮን አይነቶች በጣም ረቂቅ ናቸው። ማነሳቸው ነበር ለምናየው ውስጣቸው ያለው የቴክኖሎጂ ርቀት ለተፈለገው አገልግሎት እንዴት እንደሚውሉ ከብታዩት በጣም አስገራሚ ነው። እነዚህ ትናንሽ ድሮኖች አንድ ላይ ብዙ ሆነው እንደ ንብ መንጋ ወይንም አንድ ላይ እንደሚበሩ ወፎች፣ በብዛት አንድ ላይ እንደሚበሩ የሰማይ አዋፎች ተመሳሳይ አይነት ባህሪ አላቸው። አንድ ላይ የሚጓዙ አንድን ተልእኮ ለማሳካት የሚሄዱ ናቸው። ሲሰሩ ማሰራራቸው ደግሞ በጣም ውስብስብ ነው። በዝርዝር ልናቸው ይገባል። ምክንያቱም መታወቂያ ያለባቸው ነገሮች ናቸው። በዚህ ዘመን እንደነዚህ ነገሮች ጥቅም ብቻም ሳይሆን ሊኖሩ የሚችሉ ጉዳቶችም ሊመጡ የሚችሉ ጉዳቶችንም ማወቅ ስላለብን ማለት ነው እነዚህ ድሮኖች ስማርት ድሮንስ የምንላቸው በስዋርም ቴክኖሎጂ ወይም የመንጋ ቴክኖሎጂ የመንጋ ስብስብ ወይም አንድ ላይ የተሰባሰቡ ድሮኖች አንድ ላይ ሆነው ስዋርም ቴክኖሎጂ በሚባለው ሲስተም ውስጥ የሚሰሩ ናቸው። እነዚህ ስማርት ቴክኖሎጂ ወይም ስማርት ድሮንስ ስንጠቀም ስማርት ቴክኖሎጂ ነው እና ስማርት ስናደርግ የአርቲፊሻል ኢንቴሊጀንስን አጠቃቀም ውስጣቸው አካተን ራሳቸው በራሳቸው የሚፈልገውን ስራ እንዲሰሩ አድርገን የምንሰራቸው ናቸው። ታዲያ እነዚህ ነገሮች ከማነሳቸውም የተነሳ ከመርከሳቸውም የተነሳ የትኛውም ሰው እጅ ሊገቡ ይችላሉ ተብሎ ይፈራ። በዓለም ደረጃ አንዳንዴ ስውርም ስለሚሆኑ የሚያደርሷቸው ጉዳቶች ከባባድ ናቸው፣ ላይታዩ ይችላል።